እዚህ ጫለችዋ ዘይተ እንዳትመስላችሁ ቅቤ የኢትዮጵያ ቅቤ ናት። እና ጎንፎ በቅቤ ልትበላ ነው። እና አሁን ወደ መብላት ምንሄዳለን ማለት ነው። እንግዲህ ታየኝ እኮ ይሄ ቅቤ ምን እንደሚሰራኝ ጉዴ። ሰላም፣ ጤና ይስጥልን ውድ ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እዚህ ጋር እንግዲህ እንደምታይት ባለ ድስ ውስጥ እዚህ ጋር ተዘጋጅቷል። ከነ ክዳ ነው ማለት ነው እና መጀመሪያ ላይ ትንሽ ጋዛችን የምንለኩሰው አለ እና ከዛ በመቀጠል ዱቄት ትንሽ ዱቄት እናመሳለን ማለት ነው። ለራሳችን የሚበቃን ለማመስ ነው። ቀንስ ባለ እሳት ገፎ ለመስራት ማለት ነው። ነጭ እንዳይሆን ትልቁ ነገር እዚህ ጋር እንድታቆም ፈልገው እቺ በቂ ናት፣ ከበቂም በላ ናት። እና ደግሞ ዱቄት ታውቃላችሁ በደንብ ካልተማሰለ ይጓጉላል እና ገንዳ እንዳይፈጠር ትንሽ ከለሩ ቀየር ስል ነው ለማውጣት ነው። እና አቀንፋችን ስንበላው የሆነ ዱቄት የዱቄት ጠረን እንዳይኖር እንዲያደርግልን የሌላ ነገር አይደለም። ሁለተኛ ደግሞ ከለሩ እንዲቀየርልን ማለት ነው። እና በዚህ መልኩ እና እጃችሁ ማሳረፍ የለባችሁ ማለት ያው ያቃጥላል። ሁለተኛ ደግሞ ሁለት ከለር እንዳይሆን ማለት ነው። እንደዚህ እሽት እያደረጋችሁ ሴቶችዬ ገንፎ ሰርታችሁ እንድትበሉ ነው ይሄ ሁሉ ፑድንግ እየታመሰ ይገኛል። እንዴት ከለሩ እየተቀየረ ነው አይደለ? እሳት ደግሞ በጣም ቀንስ ያለ መሆን ያለበት ያው ስለሚቃጥል ማለት ነው። በዚህ መልኩ በተረጋጋ እሳት

በራሱ ምክንያት ድስቱ ትኩስ ስለሆነ ራሱ ራሱ የራሱ የሆነ ሙቀት ስላለው ደግሞ መጨረሻ ላይ ከሰለች መንፋት ይችላለች። አንዳንድ የጓገለ ስለሚኖር አይታወቅ በደንብ የምታሽል ዱቄት ትንሽ አመላል የመጓገል በትንሽ በያለው ውሃ እየጨመረን እዚህ ማብሰል እንችላለን ማለት ነው። ለብጠንም መጠቀም እንችላለን። እዚህ ደግሞ በቂ የሆነ ውሃ እያደረገን እዚህ ማብሰል እንችላለን ማለት ነው። እዚህ ሽት እያደረግን አስፈላጊ የሆነ ውሃ በቂ የሚል ሆነ ማለት ጭፍስ ያድርጓል። ስም ጭፍስ የሚያደርገው እንደዚህ ያደረገ ቤተሰብ እንደምታዩት፣ እንግዲህ ውሃ እየጨመራችሁ ማብሰል ነው ባቸው ማለትም አንድ ሰው እንዳይጓጉል በጥጦም ይጠቀማል። እና እኔ ምንድ ነው ያደረኩት? ድስቱ ላይ ዱቄቱ እያለ ውሃ ትንሽ ለብ ባለው እዚሁ ነው ያደረኩት። እያበሰታነው ማለት ነው። እና ቆንጆ የሆነ እያያችሁ ነው፣ በደምብ እየበሰለ ነው ችን እና ና ደረቅ ሲል ደግሞ ትንሽ የውሃ ጠብ እያደረገን እንግዲህ በደንብ እንዲበስል ማለት ነው፣ ለስለስ ባለ መልኩ ገንፎ በጣም ደረቅ ሲል ለመብላት ራሱ በጣም አንት

ውዴ ይሄ ማለት አስፈላጊ ነው፣ ምክንያቱም ቀይዮን እንደዚህ ያለች ትያታለሽ ማለት ነው። የእውነት ደህና ነሽ? ዋው እና ነው ውድ ቤተሰብ ይበላል።

ገንፎና ይታይደ ሰላም ብለሻቸዋል? አዎ ሰላም ብያለሁ። እንዴ አላልኳቸውም እ ልብላሌለውበቱ እርቦኛ። እንዴት ናቸው? እንግዲህ የቅድሙ ገንፎ ሲሰራ የነበረው አሁን ደግሞ ወደ ሌላ ስራ ሊገባ ነው ማለት ነው።

እንግዲህ ምግብ ስንበላ ሁሌ ይመጣል። ገንፎላ ጉልሶ ሽንት ቤት ይመጣል። እንግዲህ እኛ ሽንት ቤት ለመዋል ነው ይመጣል። እኛ ምግብ ስንበላ ሁሌ ይመጣል።

አሁንማ እናት ወገን እሺ፣ መቀበል ነው ትልቁ ነገር። ገና ለጤና ሳይፈጠር ማማረት አስፈልግም።

የዱቤ ፈቶ ሲባል ነው። ምንም አላስለመደኝም አልበለንም ቆፍ እኔ ባል ግን እሱ ሳይጎርስ ነው የሚያጎርስ። ሁለት አጎርሶ ሆነ ሶስተኛም ይደግመኛል፣ ይደግመኛል። አዎ እንደ ልጅ አይበላም እንደ ብዬሽ አሁንም ይደግመኛ ከዛ እኔ ስጣ ይደግመኛል፣ ያዞልኝ

እና ይሄን ነገር ያላችሁ ሰው ስጡን ማለት ነው። ባለፈው እንደዚህ በርበሬ የለንም ብለን ይሆንስ ሊ ነይ ነው ብላኛለች። ዋው! እና አን ቅቤ የለንም። ከምንም በላይ አስፈላጊ እሱ ነው። አን ቅቤ ወጣለ ወይ እና ገንፎ እኔ አያጠቅበኝ ብዬ ነበር። ሲገነፋ ማለት ይሄ ለአንድ ሰው ነው ወይስ ለህፃን ልጅ? ይሄን ሲገነፋ ማለት ነው ይሄን በቃሽ። ገና ይሄው አለ ይሄው እንዳለ ነው። ያለ ድረስ ገባሽ፣ አቃጠለሽ። አይ እኔ ነገሮችን ሳውፊ ሳወራ በፍጹም አላዞርም። እንዴ አይደል? ምን አዞርኩኝ? እንደ አንቺ ሁሌ እያዞርሽ ትናንት እራሱ እየሆነ ነገር አዙረሻል። እንደ ትናንት ምን ያቦካሽው ዳቦ እረሳሽው ዳቦ። እሺ፣ እና እኔ ባላስታውስሽ እስከዛ ድረስ አክሲቤ የት እንደሚደርስ ከኩሽናው ወጥቶ ሽንት ቤት፣ ከሽንት ቤት ጎዳና። ገፋ እናድርግ

ወይ ጎንፉ ትበልተው ውሃ አይጠጠም ይባላል። ምን ትያለሽ? የደረግመው ነው ያለው ቤት አይጠጥም። ጎንፉ ብልተሽ እና ሻይ ነው ሻናፍላ ቡና ነው። ኧረ ውረጅ እንጂ ይሄ ማቅመም አለው። የሚጣለ ለዛ ነው ሲመስል ጂንጂ ቤት የተዘጋጀ ነው። ሁሉ ነገር እናቶች አያዘጋጁም። ረጅም እድሜ ስጥልን አሜን። እና በቂ የሆነ ነገር ነው የተሰራው።

ቻሉት በሌሉበት ሰዓት ደግሞ የሚያስፈልጋቸው ያማራችሁ ሰርታችሁ። እኛ እግዚአብሔር ይመስገን አብዛኛው ጊዜ ቻናበች ምታይ ከሆነ እንበላለን፣ እንጠጣለን። በራሳችን አንደራደርም ማለት ነው በግሮባችን። አይ እኛም አሁን እንደዚህ እየለመዱት እኮ የበፊቱ አሰራተኛ ዶሮ ሳይቀር ትሰራለች። እኔ ለምን አሰረኝ አሁን ቆይ፣ ዶሮ እዚህ ቤት እንዴት ነው የምትሰራው? ሀሳብ ይሆንብኝ ነበረ። አይ እና ነው ስራ ሲጀምር የኔው ራሱ እኔ አሁን ምግብ ለራስ ስሰራ እንዴት ደስ እንደሚላት እግዚአብሔር ነው ማለት። ለኔ ለእኔ ስሰራ በጣም ደስ የሚላት ከሌለ ምንድነው አላውቅም። እንዴ አሁን እንጀራ ራሱ እኔ ታላቅ ነው የምጠልበው። ማነው አሁን ለሷ ልትሳፈር ጉዳ ነው ብሎ ነው የሚሄደው። ልትሄድ እንጀራ ገዝታ ትሄዳለች። እግዚአብሔር ስመጣ ድረስ እናም ብላ እንጀራ ገዝታ ያለች ማለት እኔ አላውቅም ብቻ ፈጣሪ ለሁላችሁ ማለት ሰዎች ይስጣቸው ነው። ማለት ከጅምር አይደለም እኛም ትላንት ነው ዋጋ ከፍለናል፣ በጣም የሚያሳዝን የሚያስጠላ ህይወት ውስጥ ኖረናል። እንግዲህ ስለዚህ አይዟችሁ የልምዶች እና መብል ያው ለሆድ ነው፣ መቼ የተፈጠሩ አደለም። ሆዱም ለመብል ነው። ግን ማናገኝበት ጊዜያቶች አሉ፣ የሚያምሩ ነገሮች አሉ እና ሁሉም ሌሎቻቸው ደግሞ አይረዳም ጥና ማለት ነው።

ይበሉት ነገር ስትጋገሪ በራስሽው ነገር ደስ ይላል። አዋጅ መውጣት ይሄ ፍትህ መሄድ አለብን እንዳይሆን፣ ገንፎ እኮ ትኩስ ትኩስ ነው። እንደዚያ ፍቅር ሌላ ደግሞ ነበር

ባል ማለት ነው። ሰው ማለት ነው። በኋላ ለሚገኘው በዓል ክብር ለመስጠት መጠበቅ ይህ ፌር አይደለም። ነው ክብር አማ ገንፎችንም አልቋዋል ስለነበረን ቆይ እንደዚህ በዚህ መልኩ ተጠናቋል ማለት ነው። ይሄ እናንተ ፈንታን ሲያልቅ እንዳትሉ ማለት ነው። እና ስለነበረን ቆይታ ተነበረና እና ስለቃል አብረናቸው ቆይ ነው እኔ ሩሃማ ነኝ። ቴክኒሻን ደሞ አዲስ አለም ነው አዲስ አለም ቲዩ ነው ማለት ነው። እየገባችሁ ሰብስክራይብ፣ ላይክ፣ ሼር ብታረጉልኝ የወደፊት እኔ የሆነ ቦታ ደርስ ድረስ መለመን ያላውቅም፣ ሰብስክራይብ አድርጉ። ካልሳሉ ዝም አልልም። ለመን ለምን አለ እኔ ለምን አልልም። ቪዲዮዎቹ መጨረሻዎቹ ካየሽ ሰብስክራይብ አድርጉ እያልኩ ነው። እና እንዳይከፋችሁ ቅር እንዳይላችሁ። ቅድም ሲሰራ የነበረ ግን ገፎዬ እዚህ ደርሳለች። እንዴት አያችኋት? እዚህ ጫለቿ ዘይተን እንዳትመስላችሁ ቅቤ፣ የኢትዮጵያ ቅቤ ናት። እና ጎንፎ በቅቤ ልትበላ ነው። እና አሁን ወደ መብላት እንሄዳለን ማለት ነው። እንግዲህ ታየኝ እኮ የቅቤ ዛሬ ምን እንደሚሰራኝ ጉዴ።